አመሰግን ለመትነሽ በጣም ሁሉ መልካም። በጣም ከፍ ባለ ነገር ታይተሻል። ጠፍተሽ ነበረ። ሰከላን ፕሮግራም ማቆምሽና ቲጂዬት ነሽ እየተባለ ነበረ። ሰከላን ያቆምሽው ለዚህ ነ። ለንግዱ ያስመስላል። ጊዜ ይፈልጋል። ምክንያቱም ይሄ የንግዱ አለም ሰፊ የማላቀው አለም ነው። ይሄ በትወና ስትኖሪ መድረክ በመምራት ውስጥ ስትኖሪ ይሄ የምትኖሪበት አካባቢ ተመሳሳይ ስለሆነ ብዙም አያስቸግርም። ይችኛዋ ነጋዴዋ የነጋዴዋ ሰፈርና ሜዳዋ ልብሱ ሰፋኝ አልቻ። አዎ፣ ለጥበብ የተጠራች ነፍስ ነግዳ አታተርፍም። አዎ፣ እንትን ሆነች ልብሱ ሰፋኝ። አይ ሲሰፋሽ እንደውም ጥሩ ነው። ጠበበኝ ከበልክ ሲሰፋ ልብስ ሲሰፋሽ እንደውም አሁን ሰፋፊ እኮ ስታይል ሆኗል አይደለ? ጠበበኝ ልብሱ። የንግዱ ዓለም ግን እንደዛ ቢሆንም ቻሌንጅ መወጣት ነበረብኝና ቆንጆ ቻሌንጅ ነበር ለኔ የማላውቀው ሌላ ምዕራፍ ነበር የነበረው። ይህ ስቴሽን ቢ የሚባለው ወደ ኢትዮጵያ ለማስመጣት ከፍተኛ ጥረት አደረኩ። እግዚአብሔር ምረዳኝ። የኔ ማርያም ሁሌም ልዩ ናት። የእውነት ለዚህ ምስክር የቅርብ ጓደኞቼና ወዳጆቼ ናቸውና የኔ ማርያም ስራዋን ሰራች፣ ልዩነቷን ዛሬ በእኔ ላይ አሳየች ብዬ ነው የማስበው። የመወጣት የማልችላቸው በጣም የሚያስፈሩና ወይኔ እንደዚህ ኮን የቅርብ የሚመልባቸው ጊዜዎች ነበሩ። ግን ያንን ሁሉ እየተማርኩባቸው እንዳልፍ አድርጎኛል እና ቆንጆ ሌላ በማላውቀው በአዲስ ዘርፍ ነው የመጣሁት። በዚህ በጣም ደስ ብለኛል። አዎ በጣም ይገርማል። ምን ያህል ጊዜ ሆነ ይሄንን ከጥንስሱ ጀምሮ ዛሬ ላይ እስኪደርስ ድረስ? ስድስት ወር ብቻ። ብቻ? አይገርምም? አንቺ ብቻ አልሽ አይደለ? ለእኔ ነው ብቻ ያልሆነው ብዙ ነው የሆነ። ለእኔ አይገርምሽ። ምክንያቱም ብዙ ፕሮሰሶች አሉታ። አዎ በጣም ብዙ ፕሮሰስ አሉ። ፕሮሰሶቹን በሙሉ ሄጃለው። ግን ስድስት ወር ነው የፈጀብኝ ስድስት ወሩም ግን ይሄ እንደምልሽ አይደለም። በቃ በየሄድሽበት አሉ አሉ ብዙ ሀሶሎች አሉ፣ ግን በየሄድሽበት ደግሞ ያከበሩኝ አሉ፣ በሩን ከፍተው ይሄ በሚዲያ እኮ እምታስቂን እምታዝናኝን ነሽና ብሎ ደግሞ ብዙ በየሄድኩበት የማየው ፈገግታ፣ የተከፈተልኝ በሮች ልነግርሽ አልችልም። በዚህ አጋጣሚ ሁሉንም ሳላመሰግናቸው አላልፍምና በጣም ደስ ብሎኛል። እውቅና ውጣ ውረዱን አቅልሎታል አለው እንደዛም ሆኖ አለው አቅልሎታል አዎ በጣምና በጣም ደስ ብሎኛል። የሆነት ለመናገር ስቴሽን ቢን ለምን እንዴት መረጥሹ? በምን ተገናኛችሁ ከአንቺ ጋር? ስቴሽን ቢ እንግዲህ የኮሪያ ምርቶች በዓለም ደረጃ በጣም የሚመረጡና አንደኛ ከሚባሉት ምርት ከሚያመርቱት ውስጥ አንደኞቹ ኮሪያዎች ናቸው። ስቴሽን ቢ ደግሞ የመረጥኩበት አንደኛ ብዙ ጊዜ ኛ ስቴጅ ላይ ቀደም ብያለ ስቴጅ ላይ ስትወጪ ፊልም ስትሰሪ ፊትሽ ላይ ሜካፕ ትቀቢያለች። ያ ደግሞ ቆዳችንን ዳሜጅ ያደርጓል። መብራት አለ፣ እሱም ዳሜጅ ያደርጓል። ስለዚህ ይህንን ነገር ሜካፕ መቀባታችን ከሙያችን ጋር አብሮ የሚሄድ ከሆነ ሜካ ቆዳችንን መመገብ ደግሞ የኔ ስራ ቢሆንስ። ይህንን ለመመገብ ደግሞ የኮሪያ ምርቶች አንደኞች ናቸው። በዛ ላይ እስቴሽን ቢ ደግሞ የመረጥኩበት ዋናው ነገር የኮሪያ ምርቶችን ስኪን ኬሮች ላይ ፕሬዚዳንት ሆና ለብዙ ዓመት የሰራች ፕሮፌሰር ናት። ይህንን ስቴሽን ቢ የሚባሉ ምርት ያመረተችው ማለት ነው። ስለዚህ የአንዳንዱ ላይ ያሉትን ኢንግሪዲየንቶች ጠንቅቃ ታውቃቸዋለች። በዛ መልኩ የሰራችውና አፕዴት አድርጋ ኮሪያ ምርት ላይ ይመረቱ ከነበሩት እያንዳንዳችሁን ቼክ ብታደረግና ውስጥ ያሉትን ኢንግሪዲየንቶች ብታያቸው አፕዴት ተደርገው በቀላሉ ከቆዳ ጋር ሊዋሃድና ቆዳችንን በሶስት ቀን ወይም በአንድ ሳምንት በዛ ከተባለ አነሰ ከተባለ በሶስት ቀን በዛ ከተባለ በአንድ ሳምንት ውስጥ ቆዳችን ላይ ለውጥ እንድናመጣ አድርጋ ነው የሰራችሁና ለዚህ ነው ስቴሽን ቢ የሚባለውን ምርት ወደ ኢትዮጵያ ለማስመጣት ጥረት ያደረኩትና ተሳክቶልኝ ዛሬ ለግራንድ ኦፕኒንግ ቀን የበቃ ነው ማለት ነው። በጣም ደስ ይላል። ቤት ይገኛል ማለት ነው። ብቸኛ አስመጭና አከፋፋይ ነኝ። ለጊዜው የሚገኘው እኔ ጋር ነው። ወደፊት ደግሞ ይህን የማከፋፈል ስነስርዓቱን ለማን ቦታ እንደሰጠን በራሱ ማስታወቂያ መሰራ ይሆናል። ምክንያቱም ይህንን ምርት ሌላ ቦታ ቢያገኙት ሌላ ከዚሁ ጋር አመሳስሎ ቢሰራ የኛው ስም ስለሆነ የሚጠራው የት እንደሚገኝና ለማን እንዳከፋፈልኩ ቦታውን ሁሉ በራሲው የሚነገር ይሆናል ማለት ነው። አሁን ለጊዜው ሚሊኒየም አዳራሽ ፊት ለፊት ፕራይም ቢዩቲ የሚባል ቤት አለ። ስካይላይት ሆቴል አጠገብ አስፓልት ዳር ላይ ለጊዜው እዛ ወስዷል። ተረክቦኛል። እሱም ጋር ይገኛል። እንደገና ደግሞ እየደወሉ እኔም ጋር ማግኘት ይችላሉ። ግን አሁን ስራችን ምንድን ነው? እናመጣለን ለምናምናቸው እና ትክክለኛ ስራውን ለሚሰሩበት ፋርማሲ ሁሉ ሳይቀር ማለት ነው እናከፋፍላለን ማለት ነው። ብቸኛ አስመጪ መሆን በጣም ከባድ ነው። ምክንያቱም ፍላጎቱ ይበዛል። ከዛ ለሁሉም ማቅረብ ያስፈልጋል። በዛ ሁኔታ ውስጥ ነጋዴዋ ቲጂ እና የጥበብ ባለሙያዋ ቲጂ እንዴት ነው የሚታረቁት? አይ አይደባደቡም። እቺ መስመር እስክትይዝልኝ ከብዙ ቦታ ርቅ ያለው ብዬ አስባለሁ። ከዛ በኋላ በቃ መስመር ለሚሰጠው ሰው መስመር እየሰጠሽ እየሰጠሽ አንቺ ከላይ ሆነሽ ኮንትሮል ማድረግ ይሆናል ስራሽ ማለት ነው። እስካሁን መስመሩ ማስያዝ ነበር የከበደኝ። አሁን መስመር ውስጥ ገብተናል። ከዚህ በኋላ መስመሩን የሚመሩ ሰዎች ይመደባሉ በየቦታው። እኔም ስራዬን እሰራለሁ። ንግዱም ይቀጥላል ማለት ነው። እኔ በማል ይሄዳሉ። ስራዬንም እየሰራሁ የአርቱን እዚህ ጋር ደግሞ ንግዴን እየነገርኩ እኔ መካከል ላይ ሁለቱም ሊን ይመገቡ ቢደባደቡ ገላጋይ ነው፣ እኔ እየገላገልኩ በጣም ደስ ብሎኛል። ማለት የምትፈልጊው ነገር ካለ ምን መስዬ። ስለመጣሽ ከልብ አመሰግናለሁ። እንግዲህ የመሲ ወዳጆች የመሲ ተከታዮች ብዙ ናቸው። ስቴሽን ቢ የሚባለው ስቴሽን ቢ ኢትዮጵያ የተባለው እንግዲህ በዛሬ ቀን ላሆን ተደርጓል። ይህንን ፕሮዳክት የምታገኙት ውስጥ እኔ ጋና ኔጋ ብቻ ነው። ስልክ እናስቀምጥላችኋለን፣ እየደወላችሁ የምትፈልጉ ካላችሁ እናከፋፍላለን ማለት ነው። አመሰግናለሁ። በወዳጅ ስኬት ላይ መገኘት እንዴት ነው ስሜቱ? ታላቅሽ ነኝ፣ እኔ ልቅደም። ቀዳሚ ታላቅ ይቅደም። በጣም ነው ደስ የሚለው። ቆይታለች፣ ቲጂ ስትነግረኝ እኔ አስታውሳለሁ፣ ግሽን ሆነን አይደል እና በጣም ደስ ሲል ነበር። እዚህ ቀን መድረሷ በጣም አስደስቶኛል። በጣም ደስ የሚል ሰክሰስ ነው። በወዳጅ ሰክሰስ ላይ መገኘት በጣም ነው የሚያስደስተው። እንግዲህ ቲጂ ትንሽ ቆይታለች አይደል ከጀመረችው። ስለዚህ ልክ እዚህ ቀን ደርሶ ደስታዋን በመካፈል በጣም ደስ ብሎኛል። በጣም ነው ደስ የሚለው። ቲጂዬ በመጀመሪያ በጣም ደስ ብሎኛል። እንኳን ደስ አለሽ። እግዚአብሔር እንኳን ለዚህ ቀን አበቃሽ ማለት ፈልጋለሁ። ፕሮዳክቱን ቲጂ ሰታኝ ሞክር ያለው እና በጣም ቆንጆ ፕሮዳክት ነው፣ ፊቴ እንደምታዩት አማን ብሏል። እና ከዚህም በላይ እግዚአብሔር ስራሽን የነካሽውን ነገር ሁሉ ይባርክልሽ ማለት ፈልጋለሁ። ስቴሽን ቢ ባይ ቲጂ አይደለም፣ ስቴሽን ቢ ባይ ቲጂ ነው ስሙ። እንግዲህ አሁን ለገበያ ይቀርባል። እናንተም ተጠቀሙት። የኮሪያ ምርት በጣም አንደኛ የሆነ ምርት ነው። ቲጂዬ እንኳን ደስ አለሽ፣ በጣም እንወድሻለን። ደስታሽ ደስታችን ነው። በጣም ደስ ይላል። ግን ሜሉዬ አንድ ጥያቄ ላንሳለሽ። ሳይድ ቢዝነስ ጀመርሽ እና እንግዲህ ሜላት ፐርፊውም፣ ሌላም ሌላም ነገር እየሰራሽ ብዙ አርቱ ላይ እያየንሽ አይደለም። ቲጂንም አማካሪ አንቺ ነበርሽ። እንዴት ነው ነፍስ እንደ ግን አይታወቅም። እጂ አማካ ምክሮስ ተናበርኩኝ ፍሌቨሩን ያለ ያው ነው መስዬ ጠፍቻለሁ። ግን አሁን ብዙ ሰው አሁን ማሂ እራሱ ያለች ነበር በጣም ፊልም ላይ ጠፋሽ ያለች ነበርና የእነማሂም ፊልም አነቃቅቶኛል። ትናንት የተመረቀው ፊልም በአዲስ ፊልም ከእግዚአብሔር ጋር መጣለው መስዬ አፍቻለሁ መጣለሁ። ቴንኪዩ ስለ አዲሱ ፊልም እንግዲህ ያው ብዙ ሰው እንደነገረኝ ይመልም እየነገረች ነበር ቅድም እኔ ከምታወቅበት ካራክተር ትንሽ ወጣ ያለች ናት። ምስኪን ነገር ናት። እኔ ምስኪን እና ጥሩ ነው። ቲያትርም እየሰራሁኝ ነው። ብራምባር ባር የሚል ቲያትር እንግዲህ ለመጀመሪያ ጊዜ ተጋበዙ። ስም ቆንጆ ቲያትር ነው። በተረፈ ደግሞ ከዚህ ፕሮዳክት አንድ መናገር የምፈልገው እዚህ ጋር እንደኔ ፊታችሁ በጣም ቀይ የሚሆኑባችሁ ሰዎች አሉ ቆንጆ ቆንጆ ፕሮዳክቶች ለፀሐይ። አዎ ለፀሐይ የሚሆኑ ያውም እዛ በረሃ ጊሸን ሆነን የሞከር ነው እና ቆንጆ ነበረ። ሶ ኢንጆይ አድርጉት። ቲጂዬ በጣም ደስ ብሎኛል። እንኳን ደስ ያለሽ ቲጂዬ፣ እንኳን ደስ ያለሽ በጣም ደስ ብሎኛል። የሰማሁት ነገር ጥሩ ነው። ለፊት ጥሩ ነው። ደሞ ለውስጥም እንዲሰሩልን ንገሩልንና እ በዘጋቱራ በሸክላ በምናምን የተበላሸ ውስጥ አለንና ለሱ ደግሞ የሚሰሩልን ሀገራትን ቢመክሩልን ጥሩ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ በጣም አጭር ነገር ነው የምናገረው። ቅድም ከእነ ዶክተር ጋር እያወራን ነበረ። ከ ሀያ አምስት ዓመት በፊት አንድ በጣም የተከበሩ የእግዚአብሔር ሰው ታመው ልጸልይ ቤታቸው ሄጄ ሌሊት ነው ጸል ያረፍ ስል የሚበላ ነገር አምጥተው ሚስትየው ሰጡ እኔ በዚህ ሰዓት በልቼ አላቅም አልፈልግም ምናምን አልኩ እና እኛ ሰው የተናገሩት ነገር ሁልጊዜ በልቤ ውስጥ አለ። ምን አሉኝ? ቸርዬ ማደሪያውን ጠብቅለት አሉ እና እኔ እኔ ውስጥ እንደ ጦር ነው ተወርሮ የገባው። ኦኬ ማደሪያው ለካ ሰውነታችን የእግዚአብሔር ማደሪያ ነው። ስለዚህ ውበትን መጠበቅ ማለት ማደሪያውን መጠበቅ ማለት ነው፣ መቅደሱን መጠበቅ ማለት ነው። ሌግጀሪ ነገር እንዳይመስላችሁ፣ እናንተ ውስጥ ያለው እስትንፋስ የእግዚአብሔር እስትንፋስ ስለሆነ ያንን እስትንፋስ የምትጠብቁት ማደሪያውን ጠብቃችሁ ነው። ስለዚህ እናንተ ውስጥ እግዚአብሔር ይኖራል፣ እኛ ውስጥ እግዚአብሔር መንፈስ ይኖራል። ማደሪያው ስለሆነ ማደሪያው መጠበቅ አለበት፣ በጥንቃቄ መያዝ አለበት። ስለዚህ በጥንቃቄ መያዝ አለበት። የሚቀባባው ብቻ ሳይሆን ወደ ሆዳችንም የምናስገባው መጠንቀቅ አለብን። የተገኘውን ሁሉ ወደ ውስጥ አይገባም እና በጥንቃቄ መብላት፣ እንቅስቃሴ ማድረግ፣ ራስን መጠበቅ መንፈሳዊነት ነው። አሜን አትሉ በቅ እንትን አይደለም። ለማንኛውም ማደሪያውን ነው ስለዚህ ውበትን መጠበቅ ማለት መቅደሱን መጠበቅ፣ መቅደሱን በንጽህና መያዝ ማለት። ስለዚህ በጣም ቆንጆ ነገር ነው። እኛ እንጠቀመዋለን። በእርግጠኝነት ባለፈው ምንድነው ይሄ ነገር ምናምን ብያት ልካልኝ እኔም ለማየት ሞክር ያለው ቆንጆ ነገር ይመስላል። ዶክተር ደግሞ መታባራት ንጥብ አጽናቹ። እንግዲህ ይበል ከዚህም በላይ በጣም ብዙ ነገር እንደምትሰሩ ተስፋ አደርጋለሁ። አመሰግናለሁ ትግስት ግርማ ቲጂ ለዚህ ስለተመረጥች በጣም ደስ ብሎኛል። ቲንክ በባህሪ ሽም በካራክተር ሽም በውበት ሽም በሳቅ የተመረጥሽ ይመስለኛል፣ እና እናደንቃለን። ካፒቴን ከፈቀደልን ስለቆዳ ሁለት ነገር ልበል። አንደኛ የሰውነታችን ትልቁ ኦርጋን ስተስኬል ማለት ከልብ፣ ከሳንባ፣ ከንትን በጣም ትልቅ ነው። አሁን ስፋቱ አንድ ላይ ሰብስባችሁ ብታስቡት ቆዳ ማለት በጣም ትልቅ ኦርጋን ነው እና ክትትል የሚያስፈልገው ነው። ብዙ ነገር ያደርጋል ቆዳ። የሰውነታችንን ቴምፕሬቸር ይቆጣጠራል፣ እያላበን ሲሞቀን፣ እያላበን ሲበርደን ደግሞ እየተከላከለ የሰውነታችንን ቴምፕሬቸር ይቆጣጠራል ቆዳ ውስጥ ያሉ ነገሮች ውስጥ ያሉ ሳይኮሎጂካልም ሆኑ ሜዲካል ነገሮች ቆዳ ላይ ይነበባሉ፣ ታነቧቸዋላችሁ። ስለዚህ ማንኛውንም ችግር ብዙ ችግሮችን የሰውን ቆዳ አይተን ከውጭ ስኪኑን አይተን ማንበብ እንችላለን። ስለዚህ የቆዳ ሕክምና ሲባል ቀላል ነገር እንዳይመስላችሁ በጣም ትልቅ ስራ ነው የሚሰሩት። ውበት ደግሞ ሳይኮሎጂ እንደዚህ ዲፋይን ያደርገዋል ቢዩቲ ፐርሰፕሽን ነው ሚኒንግፉል ፕሌዘንት ሳቲስፋክተሪ ፐርሰፕሽን ነው በሳይኮሎጂ የሚለው ትርጉም የሚሰጥ ሚኒንግፉል ደስ የሚያሰኝ ፕሌዘንት እና ደግሞ እርካታ የሚሰጥ እይታ ማለት ነው ቢዩቲ ማለት። ስለዚህ ቢዩቲ እንደዚ ዲፋይን ይደረጋል። ሶስት ቃላት ትጠቀማላችሁ። ሚኒንግፉል መሆን አለበት ፕሌዘንት መሆን አለበት፣ ሳቲስፋይንግ መሆን አለበት። እነዚህን ያሟላና ይሄ ፐርሰፕሽን ቢውቲ ይባላል። ኤስቴቲክስ ደግሞ በፊሎዞፊ ብራንች ኦፍ ፊሎዞፊ ነው እና ኤስቴቲክስ ደግሞ በአጠቃላይ ስነ ውበትን ነው። እና አሁን ውበታችንን የምንጠብቅበትን ነገር ስለሰጡን በጣም ነው የምናመሰግናቸው። ስኪን ፕሮዳክቶች ሲመጡ ትንሽ እኔ እፈራለሁ፣ ግን ማስተማመኛዎች አገኘሁ ዛሬ። አንደኛ ቲጂ መሆኗ፣ ሁለተኛ ፕሮፌሰሯ የሰጡን መግለጫ፣ ከዛ ደግሞ የኛዋ ደግሞ ደርማቶሎጂስት የሰጠችን ማስተማመኛ በጣም ደስ የሚያሰኝ ነው። ውበታችሁን ጠብቁት፣ ይመርባችሁ። ቆዳችሁን ተንከባከቡት፣ ዘንጣችሁ ውጡ። ኤስቴቲክስ ውበት ዋጋ አለው፣ ቫሊዩ ስጡት፣ ይመርባችሁ። ቆንጆ ሁኑ፣ ተዋቡ ለማለት ነው። አመሰግናለሁ። ሲኖክ የንጉስ ሲሰዋት ሙኒቮንግል ሴት ልጅ የሉል ኖርዶም ሲዋሪት እና የልዕልት ሲሰዋት ኮስማክ ብቸኛ ልጅ ነበረች። አያቱ ሞኒቮንግ በ1941 ሲሞቱ ሲኖክ በፈረንሳይ ቅኝ ገዢዎች መካከል ንጉስ ሆነ። በሁለተኛው የዓለም ጦርነት ወቅት የጃፓን ካምቦዲያ ከተቆጣጠረ በኋላ በ1953 የካምቦዲያ ከፈረንሳይ ነፃነቷን አረጋገጠ። በ1955 ከስልጣን ከተወገደና በፖለቲካ ውስጥ በቀጥታ ለመሳተፍ በአባቱ ሲማሪ ተተካ። የሲያኑክ የፖለቲካ ድርጅት ሳንጉክ በዚያው ዓመት በተካሄደው አጠቃላይ ምርጫ አሸንፏል። እናም የካምቦዲያ ጠቅላይ ሚኒስትር ሆነ። ሀገሪቱን በአንድ ፓርቲ ስራ አስተዳድሯል እና የፖለቲካ ተቃውሞን አፍኗል። አባቱ በ1960 ከሞተ በኋላ ሲኖክ የካምቦዲያ ግዛት እርሰ መስተዳደር በመሆን አዲስ ቦታን ወሰደ። በውጭ ግንኙነት በይፋ ገለልተኛ ሲሃኖክ በተግባር ለኮሚኒስት ቡድን ቅርብ ነበር። እንደ አውሮፓውያን አቆጣጠር በ197 የካምቦዲያ መፈንቅለ መንግስት ከስልጣን አስወግደውና ወደ ቻይና እና ሰሜን ኮሪያ በመሸሽ የስደት መንግስትና የተቃውሞ እንቅስቃሴ ፈጠረ። በካምቦዲያን አዲስ መንግስት እንዲዋጉ አበረታቷቸውና በካምቦዲያ የእርስ በርስ ጦርነት ወቅት ህመር ሩዥን ደግፈዋል። እንደ ኤሮፒያን አቆጣጠር በ1975 የህመር ሩዥ ድል ከተቀዳጀ በኋላ የአገሪቱ መሪ ሆኖ ተመለሰ። ከአዲሱ መንግስት ጋር የነበረው ግንኙነት ከረረና በ1976 ስልጣኑን ለቀቀ። በ1979 የቪየትናም ጦር የህመር ሩዥን ኃይል ካስወገዱ ድረስ በቁም እስረኛ ተደርገዋል። ሲያኖክ እንደገና በግዞት ሄደና በ1981 ፈንሲኒፕስ የተባለ የተቃውሞ ፓርቲ አቋቋመ። በቀጣዩ ዓመት የካምቦዲያ በተባበሩት መንግስታት የካምቦዲያ መቀመጫ ያስቀመጠ የዲሞክራሲ ካምፑቺያ ጥምረት መንግስት ወይም ሲጂዲኬ ፕሬዚዳንት ሆኑ። እንደ ኤሮፓውያን አቆጣጠር በ1980ዎቹ መገበረጃ ላይ በቪየትናም በሚደገፈው የካምፑቾች ሕዝባዊ ሪፐብሊክ እና በሲጂዲኬ መካከል ያለውን ጦርነት ለማስቆም መደበኛ ያልሆነ ንግግሮች ተካሂደዋል። እንደ አውሮፓውያን አቆጣጠር በ199 የካምቦዲያ ጠቅላይ ብሔራዊ ምክር ቤት እንደ ሽግግር አካል ተቋቁሟል። የካምቦዲያ ሉዓላዊ ጉዳዮች የሚቆጣጠር ሲያኑክን እንደ ፕሬዚዳንት አድርጎታል። የ1991 የፓሪስ የሰላም ስምምነት የተፈረመ ሲሆን በካምቦዲያ የሚገኘው የተባበሩት መንግስታት ሽግግር ባለስልጣን ዩኤንቲኤሲ በሚቀጥለው ዓመት መስርቷል። ዩኤንቲኤሲ በ1993 አጠቃላይ ምርጫን ያዘጋጀ ሲሆን በኋላም በልጁ ኖርዶም ራንዲህ እና ሁሴን ሴን የሚመራ ጥምር መንግስት ተፈጠረ። ሲያኖክ ካምቦዲያ ንጉስ ሆኖ ተመለሰ። በ204 እንደገና ከስልጣን ተወገደ እና የዙፋኑ ንጉሳዊው ምክር ቤት ልጁን ሲሃሞኒ ምትክ አድርጎ መረጠ። ሲያኖክ በ2012 ቤጂንግ ውስጥ ሞቷል። ከ1941 እስከ 2006 ባለው ጊዜ ውስጥ ሲያኖቅ 50 ፊልሞችን ሰርቶ ዳይሬክትም አድርጓል። ከነዚህም ውስጥ የተወሰኑት አሉ በኋላ ላይ ጥራት የሌላቸው ተብለው ተገልጸዋል። ፊልሞቹ ብዙ ጊዜ ብሔራዊ ስሜትን የሚያሳዩ ነገሮችን ያካተቱ ሲሆን እሱ የጻፋቸው ዘፈኖችም እንዳሉ ይነገራል። አንዳንድ መዝሙሮቹ ስለ ሚስቱ ሞኒካ፣ ስለ ካምቦዲያ አጎራባች ሀገሮችና በግዞት ስለነበሩት የኮሚኒስት መሪዎች ነበር። እንደ አውሮፓውያን አቆጣጠር በ1980ዎቹ ሲያኑክ በኒውዮርክ ከተማ ለዲፕሎማቶች ኮንሰርቶች አዘጋጀ። በሁለተኛ የግዛት ዘመናቸው በቤተ መንግስታቸው በተደረጉ ኮንሰርቶችም ተሳትፏል። ሲያኖክ በ በ1970ዎቹ ከክመር ሩዥ ጋር በነበረ ግንኙነት ስማቸው ቢጎዳም ዘመናዊ ካምቦዲያ በመቅረጽ በተለይ የሀገሪቱ ወደ ነጻነት በመምራት ባበረከተው ሚና ይታወሳል። ኖርዶም ሲሄኖክ በኖርዶም ሱማሪትና በሲሶዋት ኮስማክ መካከል ባለው ህብረት የተወለደ ብቸኛ ልጅ ነበር። በወላጅ እንክብካቤ ስር ካደገ በለጋ ዕድሜው ሊሞት እንደሚችል የሮያል ፍርድ ቤት ኮከብ ቆጣሪ ምክር ቤት የተከተሉ ወላጆች በኮስማክ አያት ፓት እንክብካቢ ስር አሳድገውታል። ፖት ሲሞት ኮስማክስ ሲኖክ ከአባቱ አያቱ ከኖርዶም ስታሮት ጋር እንዲኖር አመጥቶታል። ስታሮት የወላጅነት ኃላፊነታቸውን ለሲ ልጁ ለኖርዶም ኬት ካሳውን ሰጡ። ሲሃኖክ የመጀመሪያ ደረጃ ትምህርቱን በፍራንስ ባውንዶን ትምህርት ቤት እና በፕኖምፔን በሚገኘው ኑአኑን ሞኒራም ትምህርት ቤት ተምሯል። በዚህ ጊዜ ውስጥ አማተር የአፈጻጸም ቡድንና የእግር ኳስ ቡድንን ለመምራት ከእናቱ አያቱ ከሲዮሶት ሞንጎቪያ የገንዘብ ድጋፍ አግኝተዋል። በ1936 ሲያኖክ ወደ ሳያጎን ተላከ። የሁለተኛ ደረጃ ትምህርቱን በሊስ ቻዝሎፕ ላምቦቴ አዳሪ ትምህርት ቤት ተከታትሏል። ንጉሥ ሞኒቮንግ በአፕሪል 23 ቀን 1941 ሲሞት የፈረንሳይ ኢንዶቺና ዋና ገዢ ዣንክ ዲኮክስ ሲኖሆክ እንዲተካ መረጠ። የሲኖሆክ ንጉሥ ሆኖ መሾሙ በማግስቱ በካምቦዲያ የዘውድ ካውንስል መደበኛ እንዲሆን ተደረገ እና የዘውዱ ሥነ ሥርዓት የተካሄደው በግንቦት 3 ቀን 1941 ነበር። በማርች 1945 ከኦገስት 1941 ጀምሮ በካምቦዲያ የተቆጣጠሩ የጃፓን ጦር የፈረንሳይ ግዛት የቅኝ ግዛት አስተዳደር ፈረሰ። በጃፓን ግፊት ሲያኖክ የካምቦዲያ ነፃነትን አወጀና ና በተመሳሳይ ጊዜ ንጉሥ ሆኖ ሲያገለግል የጠቅላይ ሚኒስትሩን ቦታም ተረክቧል። እንደ ጠቅላይ ሚኒስትር ሲያኖክ የካምቦዲያ የመጨረሻው ነዋሪ የበላይ አለቃ ጆርጅ ጓቲየር የሕመር ፊደላት ለማንጸባረቅ የወጣውን አዋጅ ሽሩታል። በነሐሴ 1945 የጃፓን እጅ መስጠትን ተከትሎ ለሶን ነሆንጎ ታማኝ የሆኑ ብሔራዊ ኃይሎች በፈንቅለ መንግስት ጀመሩ። ይህን ታን ጠቅላይ ሚኒስትር እንዲሆኑ አደረገ። ፈረንሳዮች በጥቅምት 1945 ወደ ካምቦዲያ ሲመለሱ ታን ተሰናብቶ በሲኖክ አጎት ሲስት ኑሬቴ ተተካ። ሞኒሬት የካምቦዲያ የውስጥ ጉዳይ በማስተዳደር የበለጠ የራስ ገዝ አስተዳደር እንዲኖር ተደራድራለች። በጃንዋሪ 1946 የተፈረመው ሞዱስ ቪንዲ ለካምቦዲያ በፈረንሳይ ህብረት ውስጥ የራስ ገዝ አስተዳደሩን ሰጥቷል። የካምቦዲያ ህገ መንግሥት ለማዘጋጀት የጋራ የፈረንሳይ የካምቦዲያ ኮሚሽን ተቋቁሟል እና አፕሪል 1946 ሲያኖክ በሁለንተና የወንዶች ምርጫና እንዲሁም የፕሬስ ነፃነት መሰረት በማድረግ ለተመረጠ ፓርላማ የሚደነግጉ አንቀጾችን አስተዋውቋል። የመጀመሪያ ህገ መንግስት በሲያኖክ መንግስት 1947 ተፈርሟል። እንደ አውሮፓን አቆጣጠር በ1949 መጀመሪያ ላይ ሲያኖክ ለካምቦዲያ የበለጠ የራስ ገዛ አስተዳደር እንዲኖር ከፈረንሳይ መንግስት ጋር ለመደራደር ከወዳጆች ጋር ወደ ፓሪስ ተጉዟል። ሞዱስ ቪንዲንዲ በአዲስ የፍራንኮ ክመር ስምምነት ተተክቷል። እሱም ከካምቦዲያ በፈረንሳይ ህብረት ውስጥ ገለልተኛ እንደሆነች እውቅና ሰጥቷል። በተግባር ስምምነቱ ለካምቦዲያ የተወሰነ የራስ አስተዳደር ብቻ ሰጥቷል። ካምቦዲያ የውጭ ጉዳይ ሚኒስትሯንና በመጠኑም ቢሆን መከላከያዋን ለማስተዳደር ነፃ ስልጣን ስትሰጥ፣ አብዛኞቹ ሌሎች ሚኒስትሮች በፈረንሳይ ቁጥጥር ስር ናቸው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ፔንኑዝ የሚመራው መንግስት ሀገሪቱን እያመሰ ያለው የገንዘብና የሙስና ችግሮችን መፍታት ባለመቻሉ ከብሔራዊ ምክር ቤት የተወከሉት የህግ አውጮች ጥቃት አደረሱ። በህዳር 1948 ከዲሞክራቲክ ፓርቲ የወጡት በየም ሳምቡር የሚመራው ያልተስማሙ የህግ አውጮች ፔንኑቱን ከስልጣናቸው አነሱት። የም ሳምቡራ እንሱን ተክተዋል። ነገር ግን ሹመቱ ለዲሞክራቶች አልተወጣላቸውም ነበር። እነሱም በተራው ሲያኖክ ብሔራዊ ምክር ቤቱን እንዲፈርስና ምርጫ እንዲካሄድ ግፊት ያደርጉ ነበር። አሁን በፖለቲካው ሽኩቻ የሰለቸው ሲያኖክ በሴፕቴምበር 1949 ጉባኤውን በትኗል። ግን በአጠቃላይ ምርጫ ከመደረጉ በፊት ለሚቀጥሉት ሁለት ዓመታት በአዋጅ መምራቱን መርጧል። ይህም ዲሞክራቶች አሸንፏል። ጥቅምት 1950ን ወደ ካምቦዲያ ተመለሰና በመቶ ሺዎች ደጋፊዎች ተቀብሎታል። ይህን ተሪስ ሲኖክ ንጉሳዊ ስልጣኑን እንደመጣለት ያየው ነበር። ታን ከስድስት ወራት በኋላ ጠፋ፣ ምናልባትም ወደ ክመር ኢስራቅ ሊቀላቀል ይችላል። ሲኖክም በዲሞክራት የሚመራው መንግስት ታን እንዲይዝ አዘዘው፣ ነገር ግን ችላ ብሎታል። በመቀጠል በገጠር ውስጥ በንጉሳዊ ስርዓት እና በፈረንሳይ ላይ የተደረጉ ህዝባዊ ሰልፎችን አስደንጋጭ ሲኖክ ዲሞክራቶችን ተባባሪ መሆናቸውን መጠርጠር ጀመረ በሰኔ 1952 ሲያኖክ የዲሞክራቱን እጩ ሁይ ካንቶን አሰናብቶ ራሱን ጠቅላይ ሚኒስትር አደረገ። ከጥቂት ቀናት በኋላ ሲያኖክ የፓርላማ ዲሞክራሲ ለካምቦዲያ የማይመች መሆኑን ለአሜሪካው ባለሥልጣን ቶማስ ጋርዲነር ኮርኮርን በግል ተበሳጭቶ አሳይቷል።